በድብቅ የሚሰራ ነገር እንግዲህ አንድ ቀን እንደሚያዋርድ እርግጠኛ ሆኖ ተደባብቆ የሚሰራ ነገር፣ ነጋዴም ሆናችሁ የተሰረቀ እቃ የምትገዙ ስትያዙ የያዙኝ ልቀቁኝ ነው የምትሉት። ስለዚህ ህገኛ ያልሆነ ነገር እንዳትሸጡም እንዳትገዙም። ዘመኑ የሀኔና እንዲሁም ደግሞ የእርግብን ጉዳይ የሚታወቅ ነው። እንግዲህ ሀቁ የት እንዳለ ሁሉም ሰው ቢያቅም አንድ አሳማኝ ነገር ያገኙት ግን አሳማኝ የሌቦች አሳማኝ ሊሆን ይችላል። ይህም ደግሞ የባዮሽ የሀና ፎቶና እንዲሁም ደግሞ ማተብን ሰርቀው የነበሩ የባዮሽ ሽጠውላት ነው። በትንሽም ብር በምንም ይሁን ብቻ አስረክቧት ነበረ። እንግዲህ ባዮሽም ልዩ ጥቅማጥቅም አለ። ከዚህ በፊት ማን ነበር ጆሃር መሀመድ ፖለቲካኛ ፖለቲከኛ ጆሃር መሀመድ ያው የእኛም ህዝብ እኮ ልዩ ጥቅማ ጥቅምን ያስፈልገዋል፣ አለ ምና ፖለቲካ ከዚ ያስገባች ሆነ ልዩ ጥቅማ ጥቅም ታስታውሳለች። የሆነ ጊዜ ውሃ ተቋርጦ አዲስ አበባ ላይ ውሃ ተቋርጦ ተብሎ እንትን ተመረከዛ ጆሃር ትንታኔ ሲሰጥ ነው ያዳመጥቁ ና ያ ውሃ ከየት እንደሚመጣ ታወቀል። ቤተኛው ትን እኛም ደግሞ የእኛ ማህበረሰብ ልዩ ጥቅማ ጥቅምን ይፈልጋል፣ አለ ፖለቲከኛ አረሳውም እና አሁን ጀዋር መሐመድ አሁን እዚህ ውስጥ ምን አመጣሽ ነው የሚለው፣ ያው ያመጣውን ከአነጋገሩ ነው። ያው ጀዌ ጀዋር መሐመድ ያሁን ክፋ ፖለቲከኛ እና ካህና ምርመራ ምን አገናኘው የምትሉኝ፣ ያው ያገኘ ነው ጋር ልነግራችሁ አደል፣ ምን አስቸኮላችሁ? ልዩ ጥቅማ ጥቅም የሚለው ነው ይሄ። ልዩ ጥቅማ ጥቅሞ የሚለው ነገሮች ላይ እሱ ላይ ነው ሰማሁትና፣ የሆነ ቀን አጋጣሚ ሳዳምጥ ምንድ ነው ይሄ ርዕሱ በጣም አጓጉ የሆነ ርዕስ ወይም ደግሞ ታምኔሉ አይታችሁ ዜና ስደረብ ነው የማይደገም መልስ ሰጠ ጀዋር መሐመድ የሚል ታምኔ ታየው ማለት ነው። የእሱን ፎቶ ለጥፈው የማይደገም መልስ ሰጠ። ከዛ ከፈድኩት ቪዲዮ ስከፍተው አዳመጥኩት ወደ ሀያ ምናምን ደቂቃ ነበረና ወቃ ፖለቲከኛ ያን ቀን ነካክቶኝ ይሁን ባላቅም አዳም ብዙ ነገር ተናግረዋል። ከተናገራቸው ነገሮች ግን ይሄ እንትዛ ላይ ና ስለ ውሃ ነው። ያን ጋዜጠኛ ጠየቀው ነበረ። ስለ ውሃው ከየት በኩል እንደሚመጣ ከየት በኩል ደግሞ የኛው ማህበረሰብ ልዩ ጥቅመ ጥቅም ያስፈልገዋል። ቆሻሻ የሚጣለው የቱ ነው? ውሃ የሚለው ውሃ የሚያልፈው ቤት በኩል ነው። የዚህ ሁሉም የኛው ማህበረሰብ ልዩ ጥቅማ ጥቅምን ያስፈልገዋል ብሎ ትንታኔ ሰጠ ማለት ነው። አሁን ዛሬ ልዩ ጥቅማ ጥቅም ያመጣሁት የባዩሽ ነው። ይህንን ፎቶ ከየትም ታምጠው ቀን የሸር ስለምትክነት ልዩ ጥቅማ ጥቅም ስለፈለገች የእሱን ለው ለመተካት ነው። የጅኋርባ ማለ እንግዲህ ከሰማሀኝ ይቅር በላኝ። ይህ ንግግር ከአንተ ነው ሰማኝ ማለት ነው። ልዩ ጥቅማ ጥቅም ፈልጋ ባዩሽ ይህን ፎቶ ተጠቅመ የውሸት ዜና ሰርታ አቅርባ፣ እንግዲህ ያው ልትጋለጥ ነው። ከዚህ በፊት ፎቶ ያቀበሉም የተቀበሉም ያቀበሉም ሰዎች እንግዲህ ፊት ለፊት ተጋጠዋል። ሜላትም ደግሞ የሚውጣትም ሰማይ ወጣት ወደ ሰማይ ትውጣ ወደ መሬት ትውረድ፣ እንዲህ ወዴት ነው የምትወጣው? ያው ግራ ግብት ብሏታል። እንግዲህ ሁለቱ ፊት ለፊት እንግዲህ ግጥጥ ግጥጥ ብለዋል ማለት ነው። የዚህ ሁሉ ምንድ ነው ትክክል ያልሆነ ነገርን የምታሰራጩ ነው፣ ትክክል ያልሆነ ነገርን የምትሰሩ ነው፣ መጋለጣችሁን አይቀርም። አሁን ይሄን ዛሬ የቀረበው ተው ተውጂ፣ ፎቶ መጣችሁ የማን እንደተሰጠው። አሁን ሁሉም ነገር ወደ ፖሊስ ጣቢያ ሊሄዱ ነው። ስለዚህ ይሄ በሌባሌ ባገዛችሁና በሌባሌ በምትሰሩት ነገር አንድ ቀን መጋለጣችሁን ስለማይቀር እንደዚህ አይነት ተንኮሳ ባትሰሩ የተሻለ ነው። አሁን ነው ውርደት ማለት፣ አሁን ነው፣ አሁን ነው። አንዬ የጊዜ ነው የሚጨንቀሽ እንጂ ሁሉም ሰው ከአንቺ ጋር ነው። ያው ሀቁም እየመጣ ነው ገፍቶ ገፍቶ። በነገራችን ላይ በዚህ ጉዳይ ሁሉም አላመነም ከሜላት ውጭ እንጂ ማንም ያመነ ሰው ይላል። አንዳንዴ ሰው አላመነበት ነገር ትንሽ ማሰቡ የተሻለ ነው። እናቷም ያው ጥላት ሄደች፣ ልጆቹም ምንም። አሁን እህታችሁ ነኝ ተፈረደ፣ ምርመራ ውጤት ተሰጠ፣ እኔ ነኝ ያቺኛው አውቃ ነው ምንም መስሎ አልወረደላቸውም። እውነት ለመናገር ማን ነው ደስተኛ ከሜላት ውጭ ማለት ነው። እኔ ሜላት ራሱ የሆነ ጤናዋ ይመስለኛል። ያቺ ሴትዮዋ የሆነ ነገር ያስነጋጃት ነው የሚመስለኝ ባዩሽ ማለት ነው። ሌላ ምንም ጤንነቷ ራሱ ያሳስበኛል። ሁሉም ሰው ደስተኛ አይደለም በዚህ ልጅ ለምን? በቃ አንዳንዴ ይሄ ምንድን ነው የሚናገር ነገር አለ አይደል? ምን በሉኝ፣ ይህ ልቡ ውስጧ አንጀቱ የሚነግረው ነገር አለ እነዚህ ልጆችም ይሁን መስፍንም እንደመጣ እኔ ልጄ እሷ ነች የምትመስለኝ እንጂ ይቅርታ አድርጉልኝ ምንም አይመስለኝም ነው ያለው እና ግን እቺ ሜላት በጤናዋ ነው ትላላችሁ እሷ ብላ ግግም ብላ ቆይችኩ ምን አስባ ነው እንዴ አስነካቻት ነገር የለም ምን አስነካቻት እንዳድር እኔ እንጃ አላውቅም ምን እንጃ ግን የሆነ ነገር ያለ ነው የሚመስለኝ ያም ሆነዬ ግን ምንላችሁ ፈልጌ ነው በጥቅሉ ይሄ የተሰረቀ ነገር ጥሩ አይደለም፣ የተሰረቀ ነገር አንድ ቀን ያዋረዳችኋል። በውሸት የምትሰሩት ነገር ካለ ስርቃችሁ ለመሸጥ አንዳንድ ደግሞ ስትገዙም ደግሞ እና አሁን የተግዢና ከምን የምናገናኘው ነው የምትሉት፣ ያው ያው ነው እንደ ፎቶና ማታቡ እንዴት እንደተቀባበሉ አሁን ይፋ ሊያወጡ ነው ሰሞኑ። እውነት ለመናገር ተጠይቆ ነበረ እንትን ላይ ማለት ነው ላይቭ ላይ እኮ ይገባሉ ቲክቶክ ላይ እና ግን ልትናገር ፈቃደኛ አደለችም፣ ማለች ሜላት። ምናልባት ሁላችሁን ከሰማችሁ ይህ መቼ ነው የተሰረቀው ባህና ልጆቹ እንዴት ወሰደ እንትኑ ፎቶ እንትኑ እንዴት ወሰዱ ምናምን ብለው ጠየቋት። ግን ስጠየቋት ምን እንዳለች ታውቃላችሁ? ወላሂ እሱ እንዴት እንደሆነ ሰዓቱ ሲደርስ ታያላችሁ። አሁን በቃ ለመናገር ፈቃደኛ አደለችም እዛ ላይቭ ላይ እንት ነው ሰው ያስገባሉ ሰው አይንቁ ምናምን አንዳንዶች አሁን ፌመስ ሲሆኑ ገስት ላይ ሰው አያስገቡ አያስገቡም እነዚህ ግን በጣም የምር ደስ ይላሉ እንትና ባዩሽ ራሱ ሀተ ተመልካች የእውነት የእውነት ይመስለውና እንዳው እሷ በናያት ይሄ ሁሉም በምትሰራበት ቦታ ክፋት ነው ለምንድን ነው ምናምን ብለው ጠየቁ ያው ስለሚወዷት ነው አለች ስለሚወዷት ነው ይሄን አክቶ ደግሞ እሷን ስለምትችል ይሄኛውን የተሰጣትን መስራት በትን ያው እንደ መጥፎ ነገር፣ እንደ ተንኮለኛ፣ እንደ ኃይለኛ ነው ማድል ይህን ደግሞ መስራት ትችያለች። ስለምትችል እነሱ ይህን ስለፈለጉ ነው ካስትም ያደርጓት እና ጎበዝ ነች ምናምን በሆነ ቦታ ደግሞ ያንቺ ገድለችሽ አሏት። አዎ ገድላኛለች። ይሄ ምንድን ነው የሆነ ድራማ አላቸው ሁለቱም የሚሰሩበት ማለት ነው እና አዳሚ እዛ የሆደ ሆዱ ነው የሚያወራውና እኛ ዚህ ይቀጥል እንላለን እንጂ ላይቭ ላይ ገብተው ሀኒ ራሱ ግን ሀኒ ማለት ነው ሀኒ በጣም እንትን ነች። ታወራ ራሱ ይታቸው ይሁን ትፈራለች ይሁን በቃ እንደ አሁን የመጮ ምናምን የለም ብረጋ ብላ በቃ አዲ እንዴት ነሽ? እንወድሻለን። ምስግናለሁ። ደህና ነሽ? ደህና ነኝ። በቃ ሰው አክባሪ ታቃላች። ሰው ይህ በድራማዋ እንዳየናት ነው። የምር እዛም ላይ ቅልብልብልልብ አትልም እና ረጋ ያለች ምናበል ያው ካያችሁ ትኖራላችሁና፣ የረጋ ያለች ሰው ነች። እውነት ለመናገር ደስ ላለች እንደዛው ልክ እንደምንለው እኔ የድራማው ብቻ መስሎኝ ነበር እንደዚህ የምትሆኑ እንትን ነገር ነች እና ለካ ኖርማንም እንደዛ ነች ነች። ስለዚህ እዛ ሁሉም ነገር ያዋላሉ። ከዚ ድራማኛን አቃጥለው ይወጡና ማለት ነው እዛ ላይ ላይ ነው የሚኖሩት ሰው የፈለገው ነው እዚህ ኮመንት ተሰማውን በድራማ ተሰማው እዚህ ጋር እናዳችሁኛል እዚህ በቃ ስትሬት ነው የሚጠየቁት ማለት ነው ግን በጣም ስማርት የሆኑት ስለዚህ ነገር ስለ ማተቡና ፎቶ እንዴት ሰረቀች እንዴት ባዩሽ እጅ ገባይ የሚለው ጥያቄ አልነገሩም እሱ ያው ይለቀቃል ጊዜው ጠብቃችሁ በጊዜው እዩት አላለችም እና ያሁሉም እሺ ብሎ አሜን ብሎ ተቀበለ ያኔ ምንም አማራጭ የለውም ለማየትን ያው እስካልተነገረው ድረስ ሰው ሰዓቱ ጊዜው ጠብቆ ማየት ነው ማለት ነው። እና ደስ ይላሉ ሆነ ለምናገር ግን በተጭበረብ ነገር ታጭበርብሩ የምታጭበረብሩ ሰዎች ያው አንድ ቀን መጋለጣቸው ስለማይቀር ክን ውርደታችሁ እና አሁን ይሄ ለምንድን ነው የምትመጠፉ? ያው ያው ነው በቃ ተመሳሳይ ነው። አሁን ባዩሽ ስትያዝ፣ እርግብ ስትያዝ እርግብ ምን ትላለች መሰላችሁ? አሁን ብትያዝ ራሱ እኔ መጀመሪያን ብያለው እኔ ፈርቼ ነበረ አክስቴ ባዩሽ ነች ያዙኝ ልቀቁ ብላ ታለቅሳለች። ሀኔ ደግሞ ምስኪን እኔ ልጃችሁ ነኝ ብልም ማንሰማኝ እናንተ አታዳምጡኝም ብለው እንደገና ያው እሪ የሚሉ ይመስለኛል። አለኩልያን እስቲ የሚሆነው እናያለን። ግን ያው ውርደታቸው ውርደት ነባዩሽ በተለይ ደግሞ ባዩሽ እኔ እርግብ ላይ ብዙም አልፈርድም፣ ምክንያቱም ፈርታለች። እኔ አስወጭኝ እንዲያውም ምናቸውም አልገባኝም ምንም በቃ አይወዱኝም ብትላደም ያው ገፍታ ምናምን የያዘቻት እሷ ስለሆነች ከኋላ እንዳው እኔ መጀመሪያም ብዬ ነበረ። አንቺ ነሽ ልጅ የምትላት ይመስለኛል። ልጅ አይደለች ምላሽ ወይም ደግሞ አይናቸው ይዘው ይጠፉ ይመስለኛል። እስቲ እናያለን። በተረፈ ሰላማቸው ይብዛ። ባይ ባይ